በሚዛን አማን ከተማ የተጀመረው የኮሪደር ልማት ስራ የመጀመሪያው ምዕራፍ ወደ መጠናቀቂያው ተቃርቧል። የኮሪደር ልማቱ ስራ ከዚህ ቀደም በከተማዋ የሚስተዋለውን የትራፊክ ፍሰት መጨናነቅ የሚያስቀርም ነው። ተሽከርካሪና እግረኞች እንዲሁም ሌሎች እንስሳትም በጋራ ይጠቀሙበት የነበረው ብቸኛው መንገድ ምቹ ካለመሆኑ ባለፈም ለአደጋ አጋላጭ የነበረ ነው። አሁን ወደ መጠናቀቂያው የደረሰው የሚዛን የመጀመሪያው ምዕራፍ የኮሪደር ልማት ስራ ይህንን ችግር የቀረፈ እንደሆነ ነው የሚዛን አማን ከተማ ነዋሪዎች የገለጹት። የኮሪደር ልማቱን ተከ ትሎ የመጣው ለውጥ አስደሳች እንደሆነም ተናግረዋል። ህዝቡም እኛም በእውነት ና አጋጣሚ አሁን ከስራ ቦታ ከስፖርት ቦታ ወደ ቤቴ ነው የሄድኩ ያለው ግን ይህን አይቼ በእግር በመሄድ ይህን በቃ አሁን ልጆቻችንን ትምህርት ቤት ስንልክ በጣም ከባድ ነው። አሁን አካባቢ የነበረ እውነታ የእኔ ልጅ ባጃጅ አደጋ ደርሷታል ግን ከከረሶት የከተማና ከተማ ውስጥ ያለው የባጃጅ እና የመኪና እና መንገዱ አብሮ ያልተመጠጠነም ነበር። ግን አሁን ስታይ የህዝቡ መንገድ ለብቻ መውጠቱ ለህዝቡም ያለ ምንም ያለ ትራፊክ አደጋ ህዝቡ በሰላም ወጥቶ መገባት ይችላል የሚል ነው። በቅርብ ጊዜ ነው፣ አንድ ሁለት ዓመት ይሆናል፣ ወደዚ እኔ ከመጣውት ጊዜ ጀምሮ ያለው ለውጦቹ በጣም ከባድ ናቸው። መጀመሪያ ስንገባ ያየነው የሚዛን አቀማመጥና ሁኔታው ይህ ደግሞ አሁን ካለው ጋር ስናመዛዝ ነው። በጣም ታምር ነው የተሰራው ስራ የተሰራበት ምክንያት አሁን ኮሪደር ልማት የሚባለው ለእኛም ይሄ ታሪካዊ ነው። እንግዲህ በኮሪደር ልማቱ ምቹ የትራፊክ ፍሰት ከመፈጠሩ ባሻገር ለከተማዋ ተጨማሪ ውበትን እየሰጠ ይገኛል። ይህ ለእይታ ማራኪና ውብ አካባቢ እንዲፈጠር እያደረገ እንዳለም ነው ነዋሪዎቹ የተናገሩት። ለእኛ የተለየ የመኪና የተለየ መሆኑና አሁን ኢንፎን አጠቃላይ ፓራፔት መስራቱ ከተማ ስፋቱ የቤት ልማቱ መሰረተ ልማቱ በጣም ታምራዊ ለውጥ ስላለ የኮሪደር ልማትን በሁለት ምዕራፎች እያከናወነች የምትገኘው የሚዛን አማን ከተማ የመጀመሪያው ምዕራፍ የሆነውን የአንድ ኪሎ ሜትር ስራም እያጠናቀቀች ትገኛለች። የሚዛን አማን ከተማ ዘጊታ የኮሪደር ልማት ስራን የጀመረች ቢሆንም ስራዎችን በፍጥነት እያከናወነች ትገኛለች። የሚዛን አማን ከተማ ከንቲባ አቶ ግሩም ተማም እንደተናገሩት ከሆነ የመጀመሪያው ምዕራፍ በቅርቡ ተጠናቆ ለምርቃት ይበቃል ብለዋል። እንግዲህ በያዝነው ዓመት ከሌሎች ከኢትዮጵያ ከተሞች ጋር አንዱ ተመራጭ ከተማ ከተማ በመሆን የኮሪደር ልማት ስራ በመስራት ላይ እንገኛለን። ያው እንደ ከተማችን ዘግየት ብለን የጀመርነው ነው ስራ ነው። የመጀመሪያው ዙር ስራ ግን ያው ከዲዛይን ስራ ጀምሮ ቤት ከማስፈረስ ጀምሮ ያለውን ሰፊ ጊዜ ወስደን የሰራናቸው ስራዎች ናቸው። አሁን ባለበት ደረጃ አንድ የኮሪደር ሳይት መርጠን ወደ ማጠናቀቁ ነው የምንገኘው። አንድ ኪሎ ሜትር አካባቢ የሚጠጋ ነው የመጀመሪያው የጀመርነው። በዚህ ውስጥ አብሮት የሚሰሩ ግሪነሪ ሳይቶች ወይም ደግሞ የአረንጓዴ ልማት ወይም የአረንጓዴ ፓርክ ስራዎችም አብሮት አሉ። በመጀመሪያው ምዕራፍ የሚቀሩት ጥቂት ስራዎች በቅርቡ ይጠናቀቃሉ ያሉት አቶ ግሩም ተማም በሶስት ወር ጊዜ ውስጥ የተከናወነ አጠቃላይ ተግባር እንደሆነም ነው የገለጹት። ለልማቱ ቤታቸው የፈረሰባቸው ሰዎችም በፍጥነት ሰርታችሁ አጠናቅ ባሉን መሰረት ስራውን እያጠናቀቀን ነው ያሉት አቶ ግሩም የከተማዋን ገጽታ የቀየረ ስራ እንደሆነና የከተማዋ ነዋሪ የተጠቀመበት ተግባር እንደሆነ ነው የገለጹት። እንግዲህ እንደሚታወቀው ይሄ ከተማውን ውበት ከመቀየር ባሻገር ሌሎች ሰዎች መጥተው የሚጎበኙት የሚያዩት፣ የሚያርፉበት ለቱሪዝሙ ደግሞ በጣም ጠቃሚ እየሆነ መጥቷል። ወደ ከተሜነት እየተቀየረ በመጣ ቁጥር በተለይም እዛው ሰፈር ያሉ ሰዎች እጅግ በጣም ተጠቃሚ መሆናቸውን አሁን እየመሰከሩ ይገኛሉ። አጠቃላይ ለሚዛን አማን ከተማ አስተዳደር ህዝብ በሙሉ የከተማውን ትንሳኤ ወይንም ደግሞ አዲስ ምዕራፍ የጀመረ ኢኮኖሚውን በእጅጉ ያሻሻለ ትንሽ ገቢ የሚያገኙ የነበሩት ደግሞ የተሻለ ገቢ የሚያገኙበት፣ ማረፍ የሚፈልጉ መዝናናት የሚፈልጉ በከተማ ላይ ወጥተው በስነስርዓት ገብተው የሚጠቀሙበትን ሁኔታ እድል የፈጠረ ከመጀመሪያው ምዕራፍ የኮሪደር ልማት ጎን ለጎን የሁለተኛው ምዕራፍ ስራ በሌሎች ሳይቶች እንደተጀመረ አቶ ግሩም ተማም ገልጸዋል። ሰፊውን ድርሻ ይይዛል የተባለው የሁለተኛው ምዕራፍ የኮሪደር ልማት ስራ ከሁለት ኪሎ ሜትር በላይ የሚረዝም የአስፋልት መንገድ ግንባታን ያካተተ እንደሆነም ነው የከተማዋ ከንቲባ አቶ ግሩም ተማም የገለጹት። አንደኛውን ዙር ሳናጠናቀቅ ሁለተኛውን ዙር የኮሪደር ልማት ስራ ጀምረናል። በኮንዶሚኒየም ሳይት በሁለቱም ሳይድ አስፓልት የሌለው ስለሆነ ለአስፓልት ምቹ ሁኔታ በሚፈጥር መንገድ ትልልቅ የአስፓልት ስታንዳርድ ያላቸው ዲስቦዎቹን ጀምረናል። ቤቶችን አፍርሰናል። ወክ ወይና ሌሎችም የዩቲሊቲ ስራዎችን በሚያመች መንገድ ረዴ አድርገናል። እነዚህም በቅርቡ ይጠናቀቃሉ። ይህን እንደጨረስን ደግሞ ወደ አስፋልት ስራው የምንገባ ነው የሚሆነው። የሚዛን አማን ከተማ የሁለተኛው ምዕራፍ የኮሪደር ልማት ስራ የከተማዋን ገጽታ ከመቀየር አኳያ ትልቅ ሚና እንዳለውም ተገልጿል። በከተማዋ ለሚከናወኑት የኮሪደር ልማት ስራዎች 65 ሚሊዮን ብር ለማሰባሰብ ታቅዶ 15 ሚሊዮን ብር ማሳካት እንደተቻለ የገለጸው የሚዛን አማን ከተማ አስተዳደር በሁለቱም ክፍለ ከተሞች ሚዛንና፣ አማን የኮሪደር ልማት ስራው በሁለተኛው ምዕራፍም ተጠናክሮ እንደሚቀጥል ገልጿል።